ይህ ኤችኤምኤስ ሰበር ነው። ፕሬዚዳንት ፑቲን ታላቅ ድል ተቀዳጁ። የዩክሬኗ ሉሃንስክ ሙሉ በሙሉ በሩሲያ ቁጥጥር ስር ዋለች። ሩሲያ በአሁኑ ሰዓት የተለያዩ አዳዲስ ግንባሮችን ከጥቃት ከፍታ ድል እያስመዘገበች ባለችበት ወቅት ነው ሉሃንስክን ሙሉ በሙሉ መቆጣጠሯን ያስታወቀችው። ይሄም ሉሃንስክ ጦርነቱ ከተጀመረ ጀምሮ በሩሲያ እጅ የገባች የመጀመሪያ የዩክሬን ግዛት ሆናለች። በተጨማሪውም የሩሲያ ወታደሮች በሱሚ ግዛት ወደፊት እየገሰገሱ መሆኑን ተገልጿል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጥቃቱን አውግዘው ሩሲያ ለሰላም ስምምነቱ ፍቃደኛ አይደለችም ብለዋል። በቱርኪ በነበረው የሰላም ስምምነት ወቅት የሩሲያ ተደራዳሪዎች ለዩክሬን አቻዎቻቸው ሦስቱን ግዛቶች ማለትም ሉሃንስክን፣ ዶኔስክንና ዛፖሮሽያን ዩክሬን የሩሲያ መሆናቸው እውቅና ሰጥታ ወታደሮቿን እንድታስወጣ በዚህ የማትስማማ ከሆነ በተጨማሪ አዳዲስ ግዛቶች እንቆጣጠራለን ብለው እንደነበር ይታወቃል። ዩክሬን በዚህ ባለመስማማቷ ሩሲያ በሁለት አዳዲስ ግዛቶች ጦርነት ከፍታለች ማለትም በሱሚና ፖክሮቭስክ ግዛቶች በእነዚህ ግዛቶችም መንደሮችን እየተቆጣጠረች ትገኛለች ምንም እንኳን የአውሮፓ ህብረት አሜሪካና ኔቶ ከዩክሬን ጎን ቢሆንም ሩሲያን ማስቆም አልቻሉም